ሰላም ጤና ይስጥልኝ። እንደምን አላችሁ? ውድ የልግዳ ቤተሰቦች፣ አዲስ ከሆናችሁ ሳብስክራይብ ምትሆናል ጫን በማድረግና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ እንግዲህ በኤሮፓ ሊግ ማንቸስተር ዩናይትድና ቶትናም ስፐርስ ሩብ ፍጻሜውን የተቀላቀሉ የእንግሊዝ ክለቦች ሆኗል ማለት ነው። በኤሮፓ ሊግ የጥሎ ማለፍ የመልስ ጨዋታ የእንግሊዙ ማንቸስተር ዩናይትድ የስፔኑን ክለብ ሪያል ሶሲዳድን በድምር ውጤት አምስት ለሁለት በማሸነፍ ለሩብ ፍጻሜ ማለፈ ማለፍ የቻለበትን ውጤት በትላንትናው ዕለት በኦርትራፉርድ ማስመዝገብ ችሏል ማለት ነው። በሪያል ሱሲዳድ ሜዳ አንዳች አውጥተው የነበሩት ቀይ ሴጣናቱ ትላንትና በሜዳቸው ያደረጉትን ጨዋታ አራት ላንድ በማሸነፍ እንግዲህ ጣፋጭ ድል መጎናጸፍ የቻሉበትን ውጤት ማስመዝገብ ችለዋል ማለት ነው። የማሸነፊያ ግቦችንም ብሩኖ ፈርናንዴዝ ሶስት ጎሎችን ሲያስቆጥሩ ዲያጎ ዳሎት አንድ ማስቆጠር ሲችል የሪያል ሶሲዳን የማስተዘኛ ግብ ደግሞ አያዛር ባል አስቆጥሯል። በጨዋታው ማለት ነው። ጨዋታው ሁለት የፍጹም ቅጣት ምቶችን ያስቆጠረው እንግዲህ የማንቸስተር ዩናይትዱ ድንቋማቃይ ብሩኖ ፈርናንዴዝ በዩሮፓ ሊግ ታሪክ 10 የፍጹም ቅጣት ምት ጎሎች እንግዲህ በማስቆጠር በርካታ ፍጹም ቅጣት ምት ያስቆጠረ ተጫዋች መሆን የቻለበትን ውጤት አስመዝግባል ማለት ነው። እንግዲህ ማንችስተር ዩናይትድ በአውሮፓ ሊግ ያለ መሸነፍ ጉዞውንም ያስቀጠለበትን ውጤት በትላንትና ሁለት ማስመዝገብ ችሏል ማለት ነው። ሌላው ብሩኖ ፈርናንዴዝ እንግዲህ በትላንቱ ጨዋታ 9.8 ሬቲንግ በማግኘት የጨዋታውም ኮከብ ተብሎ የተመረጠበትን ሁኔታ መመልከት ይችለናል ማለት ነው። ሌላው ብርኖ ፈርናንዴስ እንግዲህ በአውሮፓ ሊግ ዘጠኝ ፍጹም ቅጣት ምቶችን እያስቆጠረም ሲሆን ይህም ቁጥር በዩሮፓ ሊግ ታሪክ ከፍተኛ ሆኖ ተመዝግቧል ማለት ነው። ብርኖ ፈርናንዴስ እንግዲህ በጨዋታው የነበረው 89 የኳስ ንክኬ 26 ኳሶችን ወደ መጨረሻ የሜዳ ክፍል አቀበለ ዘጠኝ የኳስ ቁጥጥር የበላይነት ወሰደ። የተወሰደ ስድስት በስምንት መሬት ለመሬት ግንኙነቶችን አሸነፈ። ስድስት ኳሶችን በተቃራኒ ሳጥን ውስጥ ነካ። ስድስት የግብ ሙከራ አደረገ። ስድስት የግብ እድል ፈጠረ ማ አራት የግብ እድል ፈጠረ። አራት ደግሞ ኢላማውን የጠበቀ የግብ ሙከራ ሶስት ታክሎችን፣ ሶስት ደግሞ ግቦችን ማስቆጠር ችሏል ማለት ነው። እንግዲህ ብርኖ ፈርናንዴዝ በሁሉ ምድሮች ባለፉት ስድስት ጨዋታዎች ላይ ስድስት ግቦችን ከማስቆጠር በላይ ለማንችስተር ዩናይትድ ሁለተኛ ሀትሪኩን መስራት የቻለበትን ውጤት በትላንትና ሁለት ማስመዝገብ ችሏል ማለት ነው። በዚህ መሰረት እንግዲህ ብርኖ ማርክስ ራሽፎርድ በ2020 ካስቆጠረው ሀትሪክ በኋላ በአውሮፓ ሊግ ላይ ሃትሪክ የሰራ የመጀመሪያው የማንችስተር ዩናይትድ ተጫዎችም መሆን ሲችል በተመሳሳይ በአውሮፓ ሊግ ደግሞ ዝላታን ኢብራሞቪች በ2016 ከሰራው ሃትሪክ በኋላ ብሩኖ ለማንችስተር ዩናይትድ በአውሮፓ ሊግ እንግዲህ ሃትሪክ የሰራ የመጀመሪያው ተጫዎችም መሆን የቻለበትን ውጤት በትላንትናው ዕለት ማስመዝገብ ይችሏል ማለት ነው። እንግዲህ ብሩኖ ፈርናንዴዝ በአውሮፓ ሊግ 42 የግብ አስተዋጾችን በማድረግ በአውሮፓ ሊግ ውድድር ታሪክ ከፍተኛ የግብ አስተዋጽኦ እያደረገ ተጫዋችም መሆን የቻለበትን ሁኔታ መመልከት ችለናል ማለት ነው። በዚህ መሰረት እንግዲህ ማንቸስተር ዩናይትድ በአውሮፓ ውድድሮች ያልተሸነፈ ብቸኛው ክለብ መሆኑን እንግዲህ በትላንትናው ዕለት ያስቀጠለበትን ሁኔታ መመልከት ችለናል ማለት ነው። ከሱ ጋር አብረን ልናነሳው የፈለኩት ጉዳይ በተለይም እንግዲህ ከአርሰናል ማንችስተር ዩናይትድ የተቀላቀለው የ18 ዓመቱ አዶ ሄቨን እንግዲህ በትላንትናው ጨዋታ መቶ የተሳኩ የመሬት ለመሬት ግንኙነቶችን አደረገ። 88 የተሳካ የኳስ ቅብሎች አደረገ። አራት ወደ መጨረሻው የግብ ክልል አራት ኳሶችን አቀበለ። አራት ኳሶችን አጸዳ። 3 በ3 የተሳኩ ታክሎችን መውረድ ቻለ። ሁለት ኳሶችን ደግሞ አጨናገፈ እና ምን ያክል ድንቅ ተከላካይ እንደሆነ በትላንትናው ማሳየት የቻለበትን ሁኔታ መመልከት ችለናል ማለት ነው። ሌላው በክረምት ማንችስተር ዩናይትድ የተቀላቀለው ፓትሪክ ዶጉ በጨዋታው መገባደጃ ላይ እንግዲህ በተሰራው ጥፋት የመሃል አርቢትሩ የፍጹም ቅጣት ምት ለማንችስተር ዩናይትድ የሰጡበትን ሁኔታ ተመልክተን ነበር። ሆኖም ግን ተጫዋቹ ጥፋቱ ፔናልቲ እንደማያሰጥ እና የወደቀው በራሱ አለመረጋጋት መሆኑን ለአርቢትሩ እንደተናገረም መረዳት ችለናል ማለት ነው። በሁኔታው የተገረሙት የማዕላል ቤትሩ በባህር በባር እንዲታይ የወሰነ ሲሆን ጥፋቱ እንደማያሰጣም ነው ድርጉ አሳምነውት እንግዲህ አሳምነውት በዩናይትድ ስታንዲንግ አስገራሚ መረጃ ያወጣበትን ሁኔታ መመልከት ችለናል ማለት ነው። ሌላው የምዕራብ ለንደኑ ቸልሲ ከኮፐንሃገን ጋር ያደረገውን የኮንፈረንስ ሊግ የመልስ ጨዋታ አንድ ለባዶ በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፉን አረጋግጧል። ማለት ሌላኛው ደግሞ ቶትናም ሆትስፐርስ በድምር ውጤት ሶስት ለሁለት አልከማርን በመርታት ወደ ሩብ ፍጻሜው መቀላቀል እየቻለ ሌላኛው እንግሊዝ ክለብ መሆን ይችላል ማለት ነው። ሌላኛው ማንችስተር ዩናይትድ እንግዲህ በአውሮፓ ሊግ የሩብ ፍጻሜ የፈረንሳዩን ክለብ ሊዮን ጋር የሚፋለም ሲሆን ማለፉን ማለፉን ያረጋገጠው ቶትንሃም ደግሞ ከፍራንክፉርት ጋር የሚፋለም ይሆናል ማለት ነው። ሌላው እንግዲህ በትላንትና በኤሮፓ ሊግ የተደረጉ ጨዋታዎች ነበሩ ማለት ነው። አትሌቲክ ቢልባኦ ሮማን በድምር ውጤት አራት ለሶስት፣ ኢንትራንክ ፍራንክፉርት አያክስን ስድስት ለሁለት፣ ላዚዮ ቪክቶሪያን ፒዘንን ሶስት ለሁለት፣ ቮዶኤ ግላምፐንት ኦሎምፒያኮስን አራት ለሁለት፣ እንዲሁም ደግሞ ሊዮን ኤፍሲኤቬሲን ሰባት ለአንድ በድምር ውጤት በማሸነፍ ወደ ሩብ ፍጻሜው እያለፉ ቡድኖች መሆናቸውን እንግዲህ በትላንትናው ዕለት ማረጋገጥ ችለዋል ማለት ነው። በተለይም እንግዲህ በኦልድ ትራፎርድ ከሪያል ሶሲዳድ ጋር ጨዋታውን ያደረገው ማንችስተር ዩናይትድ እንግዲህ ጨዋታውን አራት ለአንድ በማሸነፍ በአቋራጭ እንግዲህ ለሻምፒዮንስ ሊግ ለመግባት እያደረገ ያለ ግስጋሴ ሲሆን እንግዲህ አጠናቅሮ የቀጠለበትን ውጤት በትላንትና ሁለት መመልከት ችለናል ማለት ነው። በተለይም በጨዋታው ላይ ድንቅ ነው ያመሸው ብርኖ ፈርናንዴዝ አሁንም የማንችስተር ዩናይትድ አይነካው ተጫዋች እና በርካታ እንግዲህ ታሪኮች ለወደፊትም ሊሰብር የሚችል እና ሊጋራ የሚችል ተጫዋች መሆኑን መመልከት የቻልንበትን ውጤት ማየት ችለናል ማለት ነው።